መምህራችን መምህር እዮብ ይመኑ ከኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር ይጓዛል። እንደ ጠፋ ይቅር፣ እንደ ወጣ ይቅበዝበዝ አላለውም። ለካ በር በሩን ያይ ነበረ። ወገኖቼ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በእሱ ፍቃድ አንዳርጋቸው ክራር፣ ዘማሪ ፍቅረ ማርያም ተገኝ በዚህ ጉዞ ዝግጅት ላይ ይገኛል። የምህላ ጸሎት ይኖራል። ዝማሬው፣ ትምህርቱ በዚህ በመጋቢት 21 ጉዞ ዝግጅት ላይ እስከዛሬ ካደረግናቸው ጉባኤ በተለየ መንገድ በቦታው ላይ ይካሄዳል። አመሰኞች ሁሉ ምረት ፍቅርህ እያሰቡ የሀገረ ስብከቱ ሊቀ ጳጳስ ብፁህ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በዚህ ጉባኤ ላይ ይገኛሉ። የእግዚአብሔርን ቸርነት የሰማይቱን የቅዱስ ጊዮርጊስን አማላጅነት ተማጽነው የምንወዳቸውና የምናከብራቸው አባታችን ቄስ አምደ ጊዮርጊስም አሁን ትንሽ የጤና እክል ገጥሟቸው ያው ሕክምና ላይ ነው ያሉት። እስከዛ ግን ከተሻላቸው እንደሚሄዱ ቃል ገብተውልናል። አብረን እናደርገው በ22 ወደ በርሜል ቅዱስ ጊዮርጊስ አድርገን መጋቢት 23 ቀን ጉባኤው የሚጀምርበት ዕለት የጸበል ጥምቀት የሚጀምርበት ዕለት የቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓሉ በመሆኑ ከሌላ ጊዜ አገልግሎቱ ለየት ያደርገዋል ማለት ነው። እኔ መምህር ዮሐንስ ቀለመወርቅ ይባላለኝ የኤልሻዳይ ጉዞ ማህበር መምህር አገልጋይ ነ እኔ መምሮ እንደ ሰንጥላውን እባላለሁ ኤልሻዳይ የበጎ አድራጎትና መንፈሳዊ ጉዞ ማህበር አገልጋይ ነኝ። በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክስ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የሰማዕቱ የቅዱስ ጊዮርጊስ አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ ለየት ተባለ ቪዲዮ ደህና ነን ተመጥተናል ታላቅ የምስራች አለ። እሱ ምንድን ነው የሚለውን እንግዲህ የመጋቢት ሃያ አንድን ጉዞን አያይዘን ለእናንተ አጠር ያለች ደቂቃ አጠር ያለች መልዕክት እናቀርብላችኋለን። እናንተ ከኛ ጋር እንድትሆኑ ከወዲሁ ጥሪውን አስተላልፋለሁ። ምን አዲስ ነገር አለ? የመጋቢት ሃያ አንድ ተጓዦች በምን መልኩ እየተዘጋጀን የምንገኘው፣ በጉዞዎች ላይ ምን አዲስ ነገር አለ የሚለውን ወንድማችን አላየ፣ የመጋቢት ሃያ አንድ ጉዞ በተመለከተ አጠር አጠር ያሉ አንዳንድ መረጃዎችን ብታካፍለን ወንድማችን መልካም እሺ እንግዲህ ይህ የኤልሻዳይ ኦርቶዶክሳዊ ሚዲያ ነው። አድማጭ ተመልካቾቻችን ዛሬ እኔ ወንድማችሁ አላየ፣ ወንድማችን ዘማሪ ዳዊት የጉዞ መረጃ የተሰኘውን ዝግጅታችንን ወደ እናንተ ይዘን ቀርበናል። መጋቢት አንድ ይለያል። በቃ ከመግቢያው ገና ምን ብዬ መግለጽ እንደምችል አላውቅም። እግዚአብሔር ግን ይህንን አገልግሎት የተሳካና ደስተኛ የምንሆንበት ብዙ ኦርቶዶክሳውያን ብዙ ህዝበ ክርስቲያን ድነው ተፈውሰው የሚመጡበት የጉዞ ዝግጅት እንደሆነ አምናለሁ። አምላከ ቅዱስ ጊዮርጊስ ደግሞ በዚህ እንደሚረዳን ባለሙሉ እምነቶች ነን። የመጋቢት አንድ ጉዞ በጣም የተለየ እና ከእስከ ዛሬ ዝግጅታችን የሚለይበት ትልቁ እንደ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ዝግጅት መጋቢት 21 በበርሜል ቅዱስ ጊዮርጊስ ላይ በፀበሉ ከሚደረገው ታምራት ጎን ለጎን የአገልግሎት እጅግ የተለየ እጅግ ከፍ ያለ እስከዛሬ ተደርጎ የማያውቅ ለወደፊትም ደግሞ እንግዲህ በብዙ ዋጋ በብዙ መስዋዕትነት ምናልባት ሊዘጋጅ ይችላል። ቤተክርስቲያኒቷ ይሄን የማድረግ አቅምም ስላላት ነገር ግን እስካሁን ካደረግነው ጉዟችን በተለየ መንገድ በርሜል ቅዱስ ጊዮርጊስ ላይ መጋቢት 21 የተለየ ታሪክ ሊሰራ ነው። እጅግ የምንወደውና የምናከብረው ብዙ ኦርቶዶክሳውያንን በሀገር ውስጥና ከሀገር ውጭ በተለያየ ቦታ በመንቀሳቀስ በአገልግሎቱ የምናውቀው መምህራችን መምህር እዮ ቢመኑ ከኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር ይጓዛል። እንደ ጠፋ ይቅር እንደ ወጣ ይቅበዝበዝ አላለውም። ለካ በር በሩን ያ የነበረ ወገኖቼ፣ እስክንመለስ ድረስ የእግዚአብሔር እጆች ተዘርግተዋል። አይኑን እያንከራተተ እኛን ይፈልጋል። ታስታውሳላችሁ? ቅዱስ ጴጥሮስ በዚያች በሐሙስ ምሽት ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ባለው ጊዜ እሱም እንዳለው እኔ አላውቀውም ብሎ በካደ ጊዜ የጌታችን አይኖች ቅዱስ ጴጥሮስን ፍለጋ ይንከራተቱ ነበር። እነዛ አይኖች እኮ ናቸው ቅዱስ ጴጥሮስን ልቡን የሰበሩት። ግልምጫ አይደለም የግርም አደለም አይደለም። የተመለከቱ የርህራ አይኖች እኛን ይፈልጋሉ። አይኖቹ ሁል ጊዜ እኛን ይፈልጋሉ። እናት የልጇን መግባት በሯን ገረበብ አድርጋ ደግሞም ተቆራምዳ ራት ሳትበላ ግንባሯን በሚያንቀላፋውና በሚያፍገመግመው የእንቅልፍ ማዕቷ ድፍት ብድግ እያደረገች ልጇን እንደምትጠብቅ እግዚአብሔር እኛን ይጠብቀናል። መምህር አንተነህ አበበ፣ ዘማሪ ትምህርት ነሽ ጥላሁን፣ ዘማሪ በእሱ ፍቃድ አንዳርጋቸው፣ ክራር ዘማሪ ፍቅረ ማርያም ተገኝ በዚህ ጉዞ ዝግጅት ላይ ይገኛል። እንግዲህ የጉዞ ምዝገባችንን አራዝመናል። እነዚህ መምህራኖች ሲሄዱ እንግዲህ ብዙ ኦርቶዶክሳዊያን ወደዚህ ቦታ መሄድ አለበት። ቦታው ላይ ሰፊ የሆነ የቅድመ ዝግጅት እየተደረገ ነው። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በዚህ ጉባኤ ላይ ይገኛሉ። የእግዚአብሔርን ቸርነት የሰማይቱን የቅዱስ ጊዮርጊስን አማላጅነት ተማጽነው በእግዚአብሔር ቸርነት የተፈወሱ ሰዎች ለዚያ ቦታ ይመሰክራሉ እና ስለዚህ እንዳልከው ከዚህ ቦታ ሁለት ሶስት ጊዜ ተመላለሼ የታመሙትንም አጽናንተን አስተምረን ቀድሰን አቁርበን ተመልሰናል። አሁንም ያንን ቦታ ያው በቅርበት በቅርብ ርቀት እየተከታተል ነው ነው ያለው የጊዜው ሁኔታ መንገዱ አላመች እያለ እንጂ ሁልጊዜ እዚያው ሆነን ከሩቅ አገር ከአሜሪካ ከአውስትራሊያ፣ ከሌላም አገር ከኢትዮጵያ ከዳር እስከ ዳር የሚመጡት ታምራቱን ሽተው የሚመጡትን ሰዎች አብረናቸው ሆነን እያስተማርናቸው እያጽናናናቸው እና አሁንም ሰዎቹ ከተጀመረ ጊዜ ጀምሮ በሚዲያ የሚናገሩ ሰዎች አሉ። የማጣጣል የማራከስ፣ የሰው ስራ እንደሆነ አድርገው የሰው ጥበብ እንደሆነ አድርገው የሚናገሩ ሰዎች አሉ። እነዚያን ግን እኛ በሙግትም በምንም አይደለም እንትን የምንላቸው። ግን ስራው እየሰራ ነው። አሁንም የእግዚአብሔር ቸርነት እየተገለጠ ነው። ታመው ተጨንቀው መጥተው ተፈውሰው እግዚአብሔርን እያመሰገኑ እየሄዱ ነው። ይህንን ነገር ልንሽረው አንችልም። ይሄ የእግዚአብሔር ስራ ስለሆነ ሰዎቹ መጥተው አይተው ተረድተው ቢናገሩ መልካም ነው እንላለን እነዚህ የሚቃወሙትን ሰዎች። ያለዚያ ዝም ብሎ በስማ በለውና በግምት የእግዚአብሔርን ቸርነት የእግዚአብሔርን ድንቅ ስራ እንጋፋልን ማለቱ ለእነሱም ጥሩ አይሆንም፣ ለሌላውም እንቅፋት ባይሆኑ መልካም ነው ብለን ምክራችን እንሰጣለን። መልካም፣ ያን ቦታ እንዲመሩ እንዲጠብቁ የተሰጣቸው ደረጃ በደረጃ አካላቶች አሉ። ስለዚህ ይሄ ለህዝበ ክርስቲያኑ መገለጽ ያለበት የማን መልእክት መሰማት አለበት የሚለው ነው። በተለይ እንግዲህ ሀገረ ስብከቱ በዚያ አካባቢ ያለው ወረዳው፣ እነዚህ ኃላፊነት ያለባቸው ናቸው። ከሩቅ ሀገርም ተነስተው ሲመጡ ለዚህ ለታላቁ ገብረ ታምራት ለሚደረግበት ቦታ ኃላፊነቱ ነው የሚያስተናግዱ የሚቀበሉ የሚሸኙ፣ እዚው በአካባቢው ያሉት ናቸው እና የቤተ ክርስቲያኑን ድምፅ ቢሰሙ መልካም ነው እንላለን። የሀገረ ስብከቱ ዋና ስራ አስኪያጅ ቆሞስ አባ ኃይለማርያም ያሳይ በዚህ ጉባኤ ላይ ይገኛሉ። ህዝቡን መጠበቅ ነው ይሄ አገልግሎት፣ ህዝቡን ማገልገል አንዱ አገልግሎታችን። ደግሞ በዚሁ ጸበል ይካተታል ማለት ነው በአጭሩ ቦታውን ሳታውቁት መጣችሁም ሳታዩ ስለ ጸበሉ የምትናገሩትን መረጃ የት እንዳገኛችሁት አስረዱን ነው ጥያቄውን በጥያቄ ለመመለስ። መጣችሁ ቦታውን እዩ፣ የቦታውን ፈውስ እዩ፣ እዚያ በኋላ ያያችሁትን መናገር ትችላላችሁ። ስለዚህ ለወሬ ማሟያ ስለጸበሉ ልንናገር እንችላለን። ነገር ግን ለእነዚህ ሰዎች የምንሰጣቸው መልስ ጸበሉ በመንፈስ ቅዱስ ፈቃድ የፈለቀ ነው። አገልግሎቱ የሚሰጠው በዚሁ አግባብ ነው። አገልግሎቱ መንፈሳዊ ነው። ምናልባት የአስተዳደር ጉድለቶች ሊኖሩ ይችላል። እነዚህ ከአሁን በፊትም ነበሩ አሁንም የተወሰኑ አሉ። ወደፊትም በየትኛውም ቦታ ላይ የአስተዳደር ችግር ሊገጥም ይችላል። ይህንን እንደ መግቢያ አድርጎ ግን ጸበሉን መተቸትም ሆነ የጸበሉን ኃይል ዝቅ ማድረግና ማንቋሸሽ አይገባም። አለመቀበል ይችላል ማንቋሸሽና እውነታውን መቃወም ግን አይቻልም። ስለዚህ አንድ ሰው የተደረገንለት ነገር ሊኖር ይችላል። እዚያ ቦታ ላይ ግን መንፈስ ቅዱስ የለም፣ ሰዎች አልዳኑም፣ ታምር አልተደረገላቸውም፣ በሰው ሰራሽ ነገር ሆኖ ሰውን ለማታለል እየተደረገ ነው የሚል ሀሳብም አለ። ይህ ፈጽሞ ስህተት ነው። ነገር ግን አየውን ይናገራል፣ ብዙ ይመሰክራል። እዚያ ቦታ ላይ እግዚአብሔር ታምራለ እርግጠኛ ሆነን እግዚአብሔር ታምሩን እየሰራ እንደሆነ በአገረ ስብከቱ ስም ለማረጋገጥ እንወዳለን። የምህላ ጸሎት ይኖራል። ዝማሬው፣ ትምህርቱ በዚህ በ21ዱ በመጋቢት 21ዱ ጉዞ ዝግጅት ላይ እስከዛሬ ካደረግናቸው ጉባኤ በተለየ መንገድ በቦታው ላይ ይካሄዳል። እንግዲህ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር እስከ መጋቢት አስራ ሶስት ድረስ ለሚቆርጡ ማለትም እስከ ሳምንት ቅዳሜ ድረስ ለሚቆርጡ ከሰኞ እስከ ቅዳሜ ድረስ ተከታታይ ስድስት የስራ ቀናቶችን አገልግሎት እና ትኬት እንደምንቆርጥ ተጨማሪ ቀናቶችን አድርገናል። እስከ መጋቢት አምስት የነበረውን የጉዞ ምዝገባ እንግዲህ ያው ባለን ክፍት ቦታ እስከ መጨረሻው ድረስ በመጠቀም ቀኑ ገና ስለሆነ ማለትም እንግዲህ ለመጋቢት 21 ሌላ መንገደኛ አይገባበትም። ይሄንን የአየር መንገድ በረራ በሙሉ ገና ከአንድ ወር በፊት ምዝገባ ጀምረን እየቆረጥንበት ስለነበረ፣ ሰው ደግሞ ያው ገና ሲቀርብ ነው መንገደኛ። የሰኞ ሞልቷል ሲባል ለማክሰኞ፣ የማክሰኞ ሞልቷል ሲባል ለሮብ፣ የሮብ ሞልቷል ሲባል ለአርብ እያለ ስለሆነ የሚፈጋፈገው። እንግዲህ ይሄ መጋቢት 21 ላይ ማንም ሌላ መንገደኛ እዚህ በረራ ላይ ሊቆርጥበት አይችልም። እስከ መጋቢት 13 እስከ ቅዳሜ ድረስ ለሚቆርጡ መንገደኞች ጣና ገዳማትን፣ እንጦስ ኢየሱስ፣ ክቡራን ገብርኤል፣ ደብረ ማርያም ላይ ገብተው ይሳለማሉ። እንዲሁም ደግሞ አቡነ ሐራ ድንግል ገዳመ ወህንያት፣ አንድነት ገዳም ላይ የነበረውን ፓኬጅ አብረን አራዝመነዋል ማለት ነው። መጋቢት 13 የመጨረሻ ትኬት የምንዘጋበት ቀን በመሆኑ በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን ይህን እድል ተጠቅመው በዚህ ጉዞ ከኛ ጋር ተጉዘው የቅዱስ ጊዮርጊስን ድንቅ ታምረ አይተው የቅዱስ ኪዳነ ምሕረትን የእናትነት ፍቅሯን መልጃና ጸሎቷን በምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምሕረት የሚፈጸመውን የጸበላ አገልግሎት አይተው በረከት አግኝተው እንዲመለሱ የቅድሚያ ጥሪያችንና መልእክታችን ነው። እንግዲህ መጋቢት 21 ይለያል ስንል በምክንያት ነው። የመጀመሪያውን ጥምቀት የምናደርገው በ22 ወደ በርሜል ቅዱስ ጊዮርጊስ አድርገን መጋቢት 23 ቀን ጉባኤው የሚጀምርበት ዕለት፣ የጸበል ጥምቀት የሚጀምርበት ዕለት፣ የቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓሉ በመሆኑ ከሌላ ጊዜ አገልግሎቱ ለየት ያደርገዋል ማለት ነው። በአካል መጥቶ ትኬት ለሚቆርጡ መገናኛ ማራቶን ህንፃ 6ተኛ ፎቅ 603 ላይ፣ በስልክ ለሚደውሉ በ0967878 41 16 16 16 43 12 12 12 ላይ ቀድመው በመደወል የዚህ በረከት ተካፋይ ይሆናሉ። ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር መጋቢት 21 መነሻ መጋቢት 30 መመለሻ የዘጠኝ ቀን ቆይታ የአምስት ቀን ጥምቀት አራት ቀን ከበርሜል ቅዱስ ጊዮርጊስ አንድ ቀን ከምርት ደለጎ ቅዱስ ኪዳነ ምሕረት ልዩ የሆነ ቆይታ አስደናቂ ከሆነ ትምህርትና ዝማሬ ጋር እንዲሁም ደግሞ ከምህላ ጸሎት ጋር ሊቀባባሱ ይህንን ጉባኤ በሚመሩበትና በሚገኙበት አገልግሎት ላይ ማንም ሰው ባይቀር ደስተኛ ነን እንደ ኤልሻዳይ የጉዞ ማህበር። ስለዚህ ሁሉም ኤልሻዳይ መርጠው ሲመጡ የተለየ ነው። ኤልሻዳይ የምንልበት ትልቁ ምክንያት ሰው በቃለ እግዚአብሔር እየተማረ በአንድ ድንጋይ ሁለት ወፍ እየመታ ባገኘው አጋጣሚ ዝማሬና ትምህርት እያገኘ እግዚአብሔርን እያመሰገነ ሀዘኑን እየረሳ ገና ወደ ቦታው ሲሄድ እየተጽናና ከመነሻ እስከ መድረሻ ድረስ በዝማሬና በትምህርት ይጓዛሉ። ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር አገልጋዮች ደግሞ ሙሉ አስተባባሪዎች፣ መምህራኖች፣ እንዲሁም ደግሞ ትኬተራችን፣ ፀሐፊ፣ ሪሴፕሽን ላይ የሚሰሩ ሰራተኞች፣ ስልክ ኦፕሬተሮች ዝግጅታችንን በዚህ መልኩ ለአድማጭ ተመልካቾቻችን ማድረስና ማሳየት እንፈልጋለን። እኔ አላየ ይባላለሁ። የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር አስተባባሪ ነኝ። ወንድሜ ስምህን ማለት? እኔ መስፍን ተስፋ ይባላለሁኝ የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ትኬተር ነኝ። እኔ ዘማሪ ዳዊት ብርሃኑ ይባላለሁ። የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር አስተባባሪ ነኝ። እኔ ዳዊት ሙላት ይባላለሁ። የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ቪዲዮ ኤዲተር፣ ግራፊክ ዲዛይነር እና ሶሻል ሚዲያ ማናጀር ነው። እኔ ሀብቶም ጴጥሮስ እባላለሁ የኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር አስተባባሪ ነኝ። እኔ ብሩክ አጋጨው እባላለሁ የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር አስተባባሪ ነኝ። እኔ መምህር ዮሐንስ ቀለመወርቅ እባላለሁ የኤልሻዳይ ጉዞ ማህበር መምህር አገልጋይ ነኝ። እኔ መምሮ እንደ ሰንጥላውን እባላለሁ የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር አገልጋይ ነኝ። እኔ ክብሩ ይስፋ እባላለሁ የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር አስተባባሪ ነኝ። እኔ አዩ እባላለሁ የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር አስተባባሪ ነኝ። እኔ ሀና እባላለሁ የኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ጸሐፊ ነኝ። እሺ። እኔ ፍቅር ታባላለሁ የኤልሻዳይ የጉዞ ማህበር ስልክ ኦፐሬተር ነኝ። እኔ ደሳለኝ እባላለሁ የኤልሻዳይ የጉዞ ማህበር አስተባባሪ ነኝ። እኔ ዮናስ እባላለሁ የኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር አስተባባሪ ነኝ። እኔ አይናለም እባላለሁ የኤልሻዳይ መንፈሳዊ ጉዞ ማህበር የስልክ ኦፐሬተር ነኝ። እናንተ ለማገልገል ተዘጋጅተናል። ኑ እዚህ ቪዲዮ ላይ እንዳያችሁት ኤልሻዳዮች በዚህ መልኩ ተዘጋጅተናል። እናንተስ መጋቢት 21 በምን መልኩ ልትጓዙ ተዘጋጅታችኋል? ቀድማችሁ ትኬት ያልወሰዳችሁ ሰዎች ቀድማችሁ ትኬት የቆረጣችሁ ቀድማችሁ ትኬታችሁን እንድትወስዱ እያሳሰብን፣ በቴሌግራም በዋትስአፕ በኢሞ ያልተላከላችሁ እየደወላችሁ እንዲላክላችሁ ከወዱ እንድታስታውሱን እያሳሰብን፣ ቀድማችሁ ለጉዞ በመዘጋጀት ምንጣፍ፣ የሌሊት ልብስ እንዲሁም ደግሞ እዛ የሚሆናቸውን የመቀየሪያ ልብስ በመያዝ ቀድማችሁ ለዚህ ጉዞ እንድትዘጋጁ መጋቢት 21 ይለያል። የመጋቢት 21ን ጉዞ እንደ ቻሌንጅ ተቀላቀሉት ማለት እወዳለሁ። እንግዲህ ወንድማችን ዘማሪ ዳዊት፣ ይህን ይመስላል የመጋቢት 21 የጉዞ ዝግጅታችን፣ መልካም አድማጮቻችን፣ ተመልካቾቻችን። ስለዚህ መጋቢት 21 ወይም ደግሞ ማርች 30 የምንጓዘው ጉዞ እንግዲህ የምዝገባ መርሃግብር እስከ መጋቢት 13 ድረስ ተራዝሟል። ይህ ማለት ደግሞ ፓኬጆችን ማካቶ ነው። ይሄ ማለት ጣና ገዳማትም አቡነ ሀራም እስከ መጋቢት 13 ጠቅላላ የቆረጡ ሰዎች እዛ ገዳም ድረስ ያለምንም ተጨማሪ ክፍያ እንግዲህ የምትሄዱበት ትልቅ የጉዞ መርሃ ግብር ነው። እኔም አንተ ሌሎችም አገልጋዮችን ጨምሮ ታላላቅ ቤተ ክርስቲያን መምህር እንዲሁም የሀገረ ስብከቱ ሊቀ ጳጳስ ጨምሮ የሚገኝበት ድንቅና ታሪካዊ ምናልባት እስካሁን በበርሜል ቅዱስ ጊዮርጊስ ላይ ሶስት ዓመት ካደረግናቸው ጉዞዎች በዝግጅቱም በአይነቱም ለየት ያለ ታሪካዊ ጉዞ እንደሚሆን ተስፋ እናደርጋለን። እናንተም ምርጫችሁ ኤልሻዳይ በማድረግ መገናኛ ማራቶን ህንፃ ስድስተኛ ፎቅ ላይ በመምጣት እንድትመዘገቡ ጥሪያችንን እናስተላልፋለን። በዚህ አጋጣሚ ደግሞ እናንተ በአካል መምጣት የማትፈልጉ መገናኛ ማራቶን ህንፃ ስድስተኛ ፎቅ 603 ላይ መምጣት የማትችሉ በስልክ ቁጥሮች ከስር ቪዲዮ ላይ አንዱ ስልክ ቢዚ ቢሆን፣ ሁለተኛው፣ ሶስተኛው፣ አራተኛው እያላችሁ የማህበሩ ስልኮች ስድስት ሰባት ስልኮች ስላሉ በእነዚህ ስልኮች ተጠቅማችሁ በቴሌግራም፣ በዋትሳፕ፣ በኢሞ ልካችሁ እንድትመዘገቡ ጥሪያችንን እናስተላልፋለን። በዚህ ታሪካዊ ጉዞ ላይ መቅረት እጅግ ያስቆጫል። ወንድም ያላየ፣ እንግዲህ ዛሬ አጠር ያለ ፕሮግራም ነው ለአድማጮቻችን ያካፈልነው። ምናልባት በአንተ በኩል ቀረ የምትለው መረጃ ካለ እሱን አስተላልፍና ፕሮግራማችን ጨርሳለን። እንግዲህ ያው በዚሁ አጋጣሚ ያው እጅግ የምንወዳቸውና የምናከብራቸው አባታችን ቄስ አምደ ጊዮርጊስም አሁን ትንሽ የጤና እክል ገጥሟቸው ያው ሕክምና ላይ ነው ያሉት። እስከዛ ግን ከተሻላቸው እንደሚሄዱ ቃል ገብተውልናል። አባታችንን እግዚአብሔር ምሮልን ፈውሶልን ሰማዕቱ ቅዱስ ጊዮርጊስም ፈቃዱ ሆኖ በዚህ ጉዞ ላይ እንደሚገኙ እምነት አለን። እንግዲህ አባታችንን በዚህ ጉዞ ላይ ሊገኙ ይችላሉ ብለን እናምናለን። የመጋቢት 21 ጉዞ እኔ የራሱ ቀኑ ደርሶ ለአገልግሎት ጉዞ ላይ እስከምጓዝበት አላደርስ ያለኝ ጊዜ ነው። ማንም ሰው ባይቀር በዚህ ጉዞ ሁሉም ሰው ይህን የዚህ የበረከት ተካፋይ ቢሆን ደስ ይለኛል። ስለ በርሜል ቅዱስ ጊዮርጊስ ስለ መሰረተ ልማቱ፣ ስለ ግንባታው፣ ስለ አጠቃላይ ስለ ስትራክቸሩ እንደ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የተሰጠንን ተልዕኮ ይዘን ከወንድማችን በረከት ጋር በቅርብ በሌላ ፕሮግራም በቅርብ ጊዜ እንመለሳለን። መጋቢት 25 መነሻውን አድርጎ ሚያዝያ 3 የሚመለሰውን የጉዞ ምዝገባ አልቀየርንም፣ አልሰረዝንም። ምዝገባው እንደቀጠለ ነው። መጋቢት 21 የማይመቻቸው በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን ሁሉም ሰው ለመጋቢት 25 መነሻ ለሚያዝያ 3 መመለሻ መመዝገብ ይችላሉ። እንደዚሁም ደግሞ መጋቢት 25 የማይመቻቸው ደግሞ መጋቢት 30 መነሻ ሚያዚያ 9 መመለሻ የፋሲካ በዓልን ተመልሰው ለጸሎተ ሐሙስ አዲስ አበባ የሚገቡበት የጉዞ ፕሮግራም አዘጋጅተናል። ከቤተሰቦቻቸው ጋር የስቅለት ፕሮግራምንና የትንሳኤ በዓልን በዚሁ በየአካባቢያቸውና በየሚኖሩበት አጥቢያ ቤተክርስቲያን ማክበር የሚችሉበትን የጉዞ ዝግጅትም አዘጋጅተናል። ለመጋቢት 21 የማይችሉና የማይመቻቸው ለመጋቢት 25 መነሻ ሚያዚያ 3 መመለሻ መጋቢት 25 የማይችሉ ደግሞ መጋቢት 30 መነሻ ሚያዝያ ዘጠኝ መመለሻ ጉዞ ምዝገባ እንደቀጠለ ስለሆነ ከወዲሁ ቀድመው መቁረጥና መመዝገብ ይችላሉ። እነዚህን የጉዞ ምዝገባዎች ጀምረናል። በዚህ የጉዞ ምዝገባ ላይም የተለያዩ መርሃ ግብሮች ይኖሩናል። እንግዲህ ቀደም ብለው በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን ትኬት ከመዝጋቱ በፊት ግፊያ እንዳይኖር፣ መጨናነቅ እንዳይኖር ቀድመው እንዲመዘገቡ ማሳሰብ ወዳለውኝ። የመጋቢት ሃያ አንድ ጉዞ በእርግጠኝነት እስከ ዛሬ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ወደ በርሜል ቅዱስ ጊዮርጊስ በአንድ ጉዞ ካሳተፋቸው የምዕመናን ቁጥር ብዛትና የመኪና ቁጥር ብዛት እንደሚኖረው ባለሙሉ እምነቶች ነን። በዚህም ደግሞ እስካሁን እጃችን ላይ ባሉ ትኬቶች ማረጋገጥ እንችላለን ማለት ነው። አሁንም ደግሞ እስከ መጋቢት 13 ድረስ ቀድሞም የመጣ ዘግይቶም የመጣ በእግዚአብሔር ዘንድ እኩል ነው። እግዚአብሔር የሚያየው መመለስን ስለሆነ ሁሉም ሰው መልእክቱ ዘግይቶ የሚደርሳቸው ሰዎች ይህንን መርሃ ግብር ሊከለከሉ ስለማይገባ ሁሉም ሰው ዘግይቶ ቢመጣም ዘግይቶ ቢሰማም እኛ ጋር ይህንን ፓኬጅ በማራዘም አገልግሎትና በረከት እንዲያገኙ አድርገን ፕሮግራሙን አራዝመነዋል። እንግዲህ ከዚህ ጉዞ ጋር የሚጓዙት አገልጋዮቻችን ቤተ ክርስቲያናችን አሉኝ ከምትላቸው መምህራንና ዘማርያኖች መካከል በሕዝበ ክርስቲያኑ ዘንድ ተቀባይና ተወዳጅነት ያላቸው ዘማርያንና መምህራን ይገኙበታል በርሜል ቅዱስ ጊዮርጊስ ላይ ታሪክ የማይረሳው ታሪካዊ ስራ ሰርተን እንመለሳለን። በዚህ ጉባኤ ቦታው ላይ ቀደም ብለው አስተባባሪዎችና አስተናጋጆች በመሄድ የማረፊያ ሁኔታ፣ የጉባኤውን ሁኔታ፣ ቅድመ ሁኔታውን በማዘጋጀት ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ቀደም ሲል ዝግጅታችንን ጨርሰን ኦርቶዶክሳውያንን እየጠበቅን ነው የምንገኘው። በካናዳ በተለያዩ በአሜሪካ በአውስትራሊያ በተለያዩ ውጭ ሀገራት ላይም ትኬት መቁረጥ ጀምረናል። እንደሚመቻቸው ወደ በርሜል ቅዱስ ጊዮርጊስ የሚመጡ ኦርቶዶክሳውያንን ለማስተናገድ እነሆ ኤልሻዳይ ዝግጁ መሆናችንን በቪዲዮችን እንገልጽላቸዋለን ማለት ነው። መልካም አድማጮቻችን፣ ተመልካቾቻችን፣ ለእናንተ በቂ ይሆናል ያልነውን መረጃ ወደ እናንተ ስናደስ የነበርነው ነው። እኔ ወንድማችሁ ዘማሪ ዳዊት ከወንድማችን አላየ ጋር ነው ቆይታ ያደረግነው። ከቀጣይ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅቶች ጋር እስከምንገናኝ እስከዛ ቸር ሰንብቱ።